ቀጥል ደግሞ የሜላትም እናት ነን። የሜላትም አድናቂ እየሆናችሁ ያላችሁ እየገባችሁ ያላችሁ በጣም ወዳችኋለው፣ አድናቂያችሁ ነኝ። ልጆቼን ታደንቃላችሁ፣ ሩትዬን የምታደንቁ ኔ በጣም ወዳችኋለው። በተረፈ ደግሞ ባላችሁበት ቦታ ሰላም ይብዛላችሁ፣ ፍቅር ይብዛላችሁ፣ ጤና ፍቅር ይስጣችሁ። ስራችሁ ይባረክ። እወዳችኋለው። የእናት ምርቃት ይጠቅማል። ተቀበሉ፣ ተባረኩልኝ። እወዳችኋለው። በዚህ አጋጣሚ አንድ ነገር ደግሞ ልነግራችሁ የሚፈልገው ነገር ቢኖር እንደውም እኔ ከሚላት በፊት ሩታ ወደ እንትናችሁ ታመጣኛለች ብዬ ነበር የጠበቅኩት። አሁንም ደግሞ የሩታ እናት ነኝ። የሩታ ተከታይ አድናቂዎች ሁሉ ወዳችኋለሁ፣ በጣም ነው የምወዳችሁ። ሲቀጥል ደግሞ የሜላትም እናት ነኝ። የሜላትም አድናቂ የሆናችሁ ያላችሁ እየገባችሁ ያላችሁ በጣም ወዳችኋለሁ፣ አድናቂያችሁ ነኝ። ልጆቼን ታደንቃላችሁ፣ ሩትዬን የምታደንቁ እኔን በጣም ወዳችኋለሁ። በተረፈ ደግሞ ባላችሁበት ቦታ ሰላም ይብዛላችሁ፣ ፍቅር ይብዛላችሁ፣ ጤና ፍቅር ይስጣችሁ። ስራችሁ ይባረክ፣ እወዳችኋለሁ። የእናት ምርቃት ይጠቅማል፣ ተቀበሉ ተባረኩልኝ። እወዳችኋለሁ። በዚህ አጋጣሚ አንድ ነገር ደግሞ ልነግራችሁ የሚፈልገው ነገር ቢኖር እንደውም እኔ ከሚላት በፊት ሩታ ወደ እንትናችሁ ታመጣኛለች ብዬ ነበር የጠበቅኩት። አሁንም ደግሞ የሩታ እናት ነኝ። ሰላ አሰላም አሌይኩም ራህመቱላህ በረካቱ። ሰላም እንዴት ናችሁ ውዶች፣ ደህና ናችሁ ወይ? እንደህና ነኝ አልሐምዱላህ። እንግዲህ የሩታዬ እናት መጥተዋል ማለት ነው። እንኳን ደህና መጡ። በጣም ነው የምንወደውት ማለት ነው፣ ደስ ብሎናል። በነገራችን ላይ ማለት ነው። እናም ደግሞ ያው አሞዬ እንኳን ደህና መጣሽ። የሩታዬን እየወቀሱ ነው፣ እሷ ነበረች ታመጣኛለች ብዬ ያሰብኩት ግን አላመጣችኝም እያሉ ትንሽ እየወቀሱ ነው ማለት ነው። በነገራችን ላይ እኛ ስንጠብቅ ነበር ማለት ነው። በቃ መቼ ነው የሩታየን ቤተሰቦች የምንተዋወቀው? ያን ነበር ማለት ነው። እኔ በራሴ ማለት ነው በቃ ግን በዚህ ሁኔታ እንተዋወቃለን ብዬ አስቤም አላውቅም ነበረ እና ዋናው ነገር በሰላም በቃ መምጣት ሆነው። ማዘር እንወዳታለን፣ ግን እህቷ ግን በቃ የሆነ የሆነ የሆነ ነገር ነው ስለ ሷሮች አለው ማለት ነው። እና ማዘርም በቃ እየወቀሱ ነው፣ በነገራችን ላይ ማለት ነው። በቃ እየወቀሱ ወቀሱ፣ እንጂ ወቀሱ ማለት ነው። እና አንድ ቀን እመጣለውኝ ከሩት ታየጋ ብለዋል ቢሆንም የሩታዬ እናት በቃ አትቀይሙ ማለት ነው። ሩታዬ እኮ ልጅ ናት ገና ማማጠብ የለምናለበት ማናደ እና ማለት ነው ውዶች እየሄድ የሩታዬ እናት ማን ነበረ በቃ ቤተሰቦቿን፣ አባቷን፣ ወንድሟን ሁሉንም በቃ ለመተዋወቅ ጓጉቶ የነበረ ማለኔ በጣም ነበረ የጓጓሁት ማለት ነው በቃ ቤተሰቦቿ ለመተዋወቅ ለማየት ምናምን ጓጉቼ ነበር፣ እሱም ተሳካ እናላችኋለሁኝ። እናትየው እንግዲህ ዛሬ መጥተዋል። የሩታዬ እናት ነኝ የሚሉዬም እናት ነኝ ብላ ብለው ብለው መጥተዋል ማለት ነው። በጣም ደስ ይላል። እውነት ለመናገር ደስ ብሎኛል ማለት ነው። እንኳን ደህና መጡ። ቢሆንም ደግሞ ያው በዚህ ሁኔታ አልጠበቅንም ነበር ማለት ነው። እኔ በነገራችን ላይ አልጠበኩም ነበር። በነገራችን ላይ የቡታጅራ አገር ናችሁ ብለዋል ማለት አዲስ አበባ አይደለም። የአዲስ አበባ ሳይሆኑ የቡታ ጅራ ነዋሪዎች ናቸው ብለዋል ማለት ነው። ግን እኔም ጠርጥር ያለው በነገራቸው የምንመሰላችሁ ቪዲዮ ሲሰሩ የሆነ የቤተ ክርስቲያን ድምፅ ያለ አይደል? እንደዚያ ይሰማል። እና አብሬሽም ሲሰሩ እነሱ እሷም ስትሰራ ብቻ አንድ አካባቢ ላይ ነው ራሱ የሚሰሩት ማለት ነው። እና አላችኋለ ውዶች ይ ማለት ነው የሩታዬ እናት በቃ መጡ። ላችኋለሁ እኚ መጡ በቃ መጡ። የሩታ ተከታ አድናቂዎች ሁሉ ወዳችኋለሁ። በጣም ነው የምወዳችሁ ሲቀጥል ደግሞ የሚላትም እናት ነን የሚላትም አድናቂ እየሆናችሁ ያላችሁ እየገባችሁ ያላችሁ በጣም ወዳችኋለሁ። አድናቂያችሁ ነኝ። ልጆቼን ታደንቃላችሁ። ሩትዬን የምታደንቁ እኔን በጣም ወዳችኋለሁ። እና ውዶችዬ ማለት ነው ዛሬ በዚህ ነው የገባሁት፣ እና አላችኋለሁ ውዶችዬ ኳደራ መጣችሁ ጻፉ እንጂ ሀያ ሁለቱ አንድ ሰላሳም ገብታችሁ ነበር ለምን አጽፎ ማለት ነው። እኔ በዚህ ሁኔታ አልነበረ የሩታዬ እናት ልትተዋወቃት የነበረው ማለት ነው። በቃ አለ አይደል ሽማግሌ ተልኮ ምናምን በቃ እንደዛ ነገር በክብር የሆነ በቃ እንደዛ ነበር የጠበኩት ማለት ነው። እና እንደዚህ አልጠበኩም፣ ባይዘ ወይ ማን ነው እንደ እንደዚህ አልጠበቀውም ማለት እንደዚህ አልጠበኩም። እና የሩታ የህት ማለት ነው ሚላት ይዛት ይዘዋትም ይዘው መ ይዛቸው መታለች ማለት ነው። በጣም ደስ ይለናል እና ያው መቼም እንግዲህ አንድ ሰው በሚዲያ ሲወጣ ማለት ነው። ቅድስትዬ እኮ አደራ አደራ ማለት ነው። አደራ ዘቅዝቃችሁ ፎቶ የሆነ ችግር ቢፈጠር እንዳትሳደቡ፣ እናት አደራ አደራ ማለት ነው። እና ያው ይቅርታ ጠይቃለች። በነገራችን ላይ የሚላት ማለት ነው። የሚላት ያው አስከፍቻችሁ ከሆነ ይቅርታ ምናምን የሆነ በቃ ብቻ ብቻ ጉዱ ገና ነው ብላለች። የሚሉዬ እንደዛ ብላለች ማለት ነው። በሰላም ያደርግልን ማለት ነው። ሀይ አሊ ጀማል እንኳን ደህና መጣ፣ እንኳን ደህና መጣችሁ። እና የሩታዬ እናት መጡ ማለት ነው። በነገራችን ላይ ሀይ ሉሉ ዱባ። እኔ ዱባ እኔ እኮ ዱባ አይደለሁም ማለት ነው። እኔ ዱባ አይደለሁም። አይ እኔ እኮ ዱባ አይደለሁም ማለት ነው። የሩታዬ እናት መጥተዋል፣ አይታችኋል ማለት ነው። ደስ ይላሉ። የሩታዬ እናት መጡ። የሩታዬ እናት ማለት ነው። እንወዳቸው መጡ እንግዲህ ሩታዬን እንወዳታለን፣ ግን ወቀሱ ወቀሱ ማለት ነው። አሊ ጀማል ማለት ነው ሩታዬን ወቀሱ ማዘሯ ማለት ነው። እኔ በዚህ አልጠበቅ፣ በቃ እሷ ታመጣኛለች ብዬ ነበረ እኛ መቼ ነው የሚመጡት? እያን እየጠበቅን የሩታዬ እናት ደግሞ ታመጣኛለች ብዬ ስጠብቅ ነበረ። አሉ እንግዲህ ሩታዬን ወቀሱ። ምንም ማድረግ አይቻልም፣ እንግዲህ ምንም ማድረግ አይቻልም ማለት ነው። እንደዛ ነው እላችኋለሁ። አሊ ጀማል እንዴት ነው? ደህና ነው፣ ሰላም ነው፣ ኪስ ነው። እና እንደዛ ነው እላችኋለሁ ማለት ነው። ደስ ብሎኛል። ባይዘዌ የሩታዬ እንኳን ደስ አላቸው አዎ። የሩታዬ መቅደስ ይ ማለት የሩታዬ እናት ስለተዋወቁ በጣም ደስ ብሎኛል። ባይዘዌ ማለት መቅደስ ቤተሰብ እኮ ነን፣ ማለት ቤተሰብ ነን። ኢንሻአላህ ወይ ቤተሰብ መጥቻላ ቅ መሰል እና ሩታዬን ወቀሱ ምን ይመስላችኋል ማለት ነው። የሩታዬን እናት የሩታዬን እናት ሩታዬን ወቀሱ እላችኋለሁ። ምንም ችግር የለም በቃ ይስተካከላል ሁሉም ነገር ማለት ነው። እኔ ግን ማለት ነው በዚህ ሁኔታ አልነበር የጠበኩት። ይመረማላችሁ እንደው ምን ነካችሁ? ዩቲዩበሮች አበዳችሁ? መቼ አበድኩኝ? እችዬ ማለት መቼ አበድኩኝ? እኔ በጣም ደስ ብሎኛል። የሩታዬ እናት መጡ ተዋወቅን፣ ተዋወቅናችሁ የሩታዬ እናት ማለት ነው። ግን በዚህ ሁኔታ አልነበረም እኔ የጠበቅሁት ማለት ነው። በዚህ ሁኔታ አልነበረም ማለት ነው። አይ ያው ነህ እንደ ኦኬ ሰያውዬ እንዴት ነህ? ደህና ነህ? እና ማለት ነው እኛ እንኳን አላበድንም። ምንድን ነው እኛ በዚህ ሁኔታ አልነበረም የጠበቅነው ማለት ነው። በቃ ላልላይ ሽማግሌ ተልኮ በቃ እንደዚህ የሆነ ላልን ትልቅ ነገር ነበር ያሰብኩት እኔ የሩታ ቤተሰቦች ጋር ስንተዋወቅ ምናምን ነገር ማለት ነው። ግን እሳቸው በሚላት ቻናል መጥተው ላችኋለሁኝ ደዛ ነው። በቃ እንግዲህ ምንም ማድረግ አይቻልም። ቤተሰብ መካከል አትግቡ። እኛ መች ገባን? አልገባንም። እኛ አልገባንም። እኛ አልገባንም። ቤተሰብ ይጣላ፣ ቤተሰብ ይታረቃል ማለት ነው። ገባችኋል? ኒት ለሽ ይጣላለሁ እኔ እችዬ ማለት ነው። አህያ ለህያ ቢረጋ ጥርስ አይሳበርም ይባላል። ስለዚህ ቤተሰብ ይጣላል፣ ቤተሰብ ይታረቃል። ግን ሩታዬ ወቀሱ ማለት ነው። ወቀሱ የምር እኔ እሷ ነበረች ታመጣኛለች ያልኩት ብለው መጡ። አንድት ሙስሊምም አለች። አንዲት ሙስሊም ታችን አብራለች። በነገራችን ላይ ሁላቸውም ቪዲዮ ሲሰሩ አንዳንድ ይጣል እና አንድ ሰው ስለሚሆን ነበረች አብራቸው ማለት ነው። የሆነ ኬክ ምናምን እየቆረሱ ሩታ ልጠልፋት ነው ልጠልፋት ነው። እንደ ሩታዬ እኮ የአብሬሽ ነች፣ ማንም ይጠልፋታል። ይ አያሳያው ማለት ነው። ሩታዬ እኮ የአብሬሽ እየነች ማለት ነው። የብርሽ እየነች ግን በቃ እህቷ የሚላት ማለት ነው። ለምን እንደዚህ ያልሆነ ምናምን እያለች እየገዘዘች ነው ማና አርፍ ብላ ምን አስባ እንደሆነ አላውቅም። እኔ መቼም እህቷ በቃ የሆነች ቁንጥሮ ነገር ምናምን ብዛ ነገር ነው ተላላ ቢት ማለት ማለት ነው። ደህና ነገር ይዛ የምትመጣ አይመስለኝም። በራሷ ጥሩ ነገር ሰርታ ብትሰራ እናበረታታ። ግን ሳያት ምናምን የሆነች በቃ የሆነች በቃ ምን ልባላችሁ ማለት ነው። አልተመቸችኝም። የሚሄዱ ታይሄድ እንግዲህ በሰላም ያድርገን እና በነገራችን ላይ የአዲስ አበባ ነዋሪዎች አይደሉም፣ የቡታ ጅራ ነዋሪዎች ናቸው። እና ተወይ እኔ ልንገራችሁ ማለት ነው የሩታ ቤተሰቦች የቡታ ጅራ ነዋሪዎች ናቸው እንጂ የአዲስ አበባ ነዋሪዎች አይደሉም። ተበላችኋል። በነገራችን ላይ ማለት ነው እውነታው ነው። ናችሁ፣ ምን እነግራችሁ። ዝም ብለሽ በሌላ ስሪ

አልሰጠችም አሊ ማለት ነው። አልሰጠችም አለ በሰርግ ከሰርግ በኋላ ነው። እውነቴን ነው የምላችሁ። መቅድዬ ማለት ነው። ቅድስና መቅድዬ የቡታጅራ ነዋሪዎች ናቸው ብለዋል። የሩታዬ ቤተሰቦች እንጂ አዲስ አበባ አይደሉም ብለዋል አሉ። ነው ግን እኔ ያላቅ ስለማላክ በላዋራ ጥሩ ነሳ ሳ እና አላህ ይወፍቃችሁ በጥሩ ነገር ማለት አሚን አሚን። እቺዬ ማለት ነው። እና አላችኋለሁኝ። አሉ እንጂ ያው አሉ ወሬ ጥሩ አይደለም ግን፣ የቡታጅራ ነዋሪዎች ናቸው ብለዋል ማለት ነው። ማዘርዬም ያው እንግዲህ እኛ በቃ ድግተ ድግት ይሆናል አይደለ፣ ሽማግሌዎቹ ጋር ምናምን ፏ ብትን ብለው እንደዛ ነገር ምናምን በቃ እነሱ ሽማግሌ ሄዶ ምናምን ቤታቸው ፏ ምናምን እንደዛ በቃ ነገር ሆኖ እንተዋወቃለን። ቪዲዮ ይመጣልናል አለ አይደለ በቃ ሽማግሌ ሲላኩ ምናምን እንደዛ ነገር እንደዛ ነበር የጠበኩት ማለት። በዚህ ሁኔታ እንተዋወቃለን ብዬ በጭራሽ አላሰብኩትም ነበር። ማዘርዬ፣ እንኳን ደህና መጣችሁ፣ እንኳን ተቀላቀላችሁ ወደዚህ ሰፈር ማለት ነው። በጣም ደስ ይላሉ፣ በጣም ደስ ይላሉ የእውነት የሩት እናት ማለት ነው። እና የሚላትም እንግዲህ እናመሰግላለን። የሩት እናታችሁን አምታችሁ ስላስተዋወቃችሁን፣ ግን ወቀሱ ወቀሱ ማለት ነው ሁላችሁ አወቅ ወቀ እና እንደዛ ነው አላችኋለሁ። እን እን እንኳ ደህና መጣሽ። ደህና ናችሁ ወይ እንግዲህ ማለት ነው የሩታዬ ወዳጆች። የሩታዬ እናት አይታችኋል ማለት ነው። ደስ ይላሉ ማለት ነው። መርቀውናል ደግሞ መርቀኑን አሚን እያልን ማለት ነው። ሩታዬና የትልቅ ሰው ምርቀን ይደርሳል ማለት ነው። እና ያው ግን አደራ ማለት ነው፣ የሆነ ሌላ ሌላ ነገር መጥፎ እንዳንናገር። ምክንያቱም ጥሩ አይሆንም ማለት ነው። እነሱ ያን ቢታሉ ምናምን ይታረቃሉ፣ ቤተሰብ ስለሆኑ ማለት ነው። ሩታዬም ደግሞ ልጃቸው ነች፣ ሚላትም ደግሞ እህቷ ነች። ያው ሚላት ግን በቃ ቆንጠቅ ያለች ነገርና ባይዘወይ ማለት ነው። ሚላት የምትባለው እህቷ ማለት የሆነች በቃ ጥሩ አትመስልም፣ የሆነ በቃ ምን ልባላችሁ? አግም ብሉሽ ያሰርግሽ መቼ ነው ሚዜ እሆናለሁ እ የወንድም ሚዜ ነው እንደምትሆነው፣ ለእኔ ነው የምትሆነው ወይስ ለባልየው ሚዜ የምትሆነው? ዘይነብዬ ማለት ነው የሩታዬ አባትማ አንድ ቀን ይመጣሉ ማለት ነው። የምር በዚህ አይነትም እሳቸውም ይመጣሉ ማለት ማዘር ከመጡ ፋዘርም ይመጣሉ። ዘይነብዬ ታውቂያለሽ፣ ግን እኔ በዚህ ሁኔታ እንተዋወቃቸዋለን ብዬ አስቤ አላውቅም ማለት ነው። የእውነት በቃ አይደለ ሽማግሌ ተልእኮ እና ብሬሽ ቤተሰቦች ሂደው ሽማግሌዎቹ ማለት ነው ሄደው እንደዛ ያለ አይደል? ልክ እንደ ነፂ እንደ ነፂ፣ ምንድነው? ምንድነው ነፂ ይዟት ነፂ ምድረ ገረድ እሰይ! እንኳን ገረድ ነው ማለት ነው። እና አላዴ ነፂ ምንድነው? ቀለበት ሲደረግ ብቻ አይደለም፣ እንደዛ ነገር ማለት ነው። ሽምግልና ሲላክ ማለት አይተሻል፣ አይደለም? እንደዛ እየጠበኩትን ማለት ነው ሽምግልና ሲላክ ማለት ነው። ሽምግልና ሲላክ ልክ እንደነጭ ሽምግልና ሲላክ እንደዛ ቤታቸው ሄደው ምናምን በቃ የሆነ በክብር የሆነ እንደዛ ነገር ምናምን ነው የጠበኩት እንጂ በዚህ ሁኔታ ማዘር እንተዋወቃቸዋለን ብዬ አስቤ አላውቅም። እንደው የማላስበው ነገር እየሆነብኝ ነው የምረው ምላቸው። ያላሰብኩት እየሆነ ነው። ምንም ማድረግ አይቻልም። እንኳን ደህና መጡ ብያለሁ ማለት ነው። እና አዎ ግን ሙስሊም ከሆነ ባላ ስለሰው ነገር እሺ፣ እቺ አልገባም በቃ አልገባም። ምን ይወድ ለምክሽ በጣም አመሰግናለሁ። ምድረገረ እላልከው ደግሞ ምን ችግር አለው? ሰርቶ መብላት ማለት ነው፣ አያሳፍርም። እንኳን አንተ እንኳን ተሳድበህ ትኖራለህ አይደለ? ተሳድባችሁ ትኖራላችሁ። እንደናንተ ሰርተን ነው የምንበላው ማለት ነው። እኛ ሰርተን ነው የምንበላው፣ እናንተ እኮ ተሳድባችሁ ደግሞ እኔ እኮ ግርም የምትለኝ በአዲስ በፌክ ምናምን እየመጣችሁ የምትሰራ አረ ጭራሽ ዘቅዝቋቸዋል። እንደንት ነው እና አብረሽን ዘቅዝቆ እንትኑ ማለት ነው ፕሮፋይል አብረሽን ተዘቅዝቆ አብሬ ጀግና ነው በነገራችን የሚዘቀዘቀ አይደለም ማለት ነው። ከባቸው ባልዮ ለባልዮ ትሆናለ ማለት ነው። ሚዜ ማለት ነው እና ዘይነብዬ ሳቂ። ምን አለ በ የሩታ የፋዘር ወቀሱ እኮ ግን፣ በነገራችን አዳምጭ ዘይነብይ ማለት የምር አይተሻ አላየሽ ወቀሱ የምር ይ አዳምጭ፣ አዳምጭ። የሩታ እናት ማለት የሩታ ተከታ አድናቂዎች ሁሉ ወዳችኋለሁ። በጣም ነው የምወዳችሁ። ሲቀጥል ደግሞ የሚላትም እናት ነን የሚላትም አድናቂ እየሆናችሁ ያላችሁ እየገባችሁ ያላችሁ በጣም ወዳችኋለው አድናቂያችሁ ነኝ። ልጆቼን ታደንቃላችሁ ሩትዬን የምታደንቁ እኔም በጣም ወዳችኋለው። በተረፈ ደግሞ ባላችሁበት ቦታ ሰላም ይብዛላችሁ፣ ፍቅር ይብዛላችሁ፣ ጤና ፍቅር ይስጣችሁ፣ ስራችሁ ይባረክ፣ ወዳችኋለው። የእናት ምርቃት ይጠቅማል፣ ተቀበሉ። ተባረኩልኝ እወዳችኋለሁ። በዚህ አጋጣሚ አንድ ነገር ደግሞ ልነግራችሁ የሚፈልገው ነገር ቢኖር እንደውም እኔ ከሚላት በፊት ሩታ ወደ እንትናችሁ ታመጣኛለች ብዬ ነበር የጠበቅኩት። አሁንም ደግሞ እና እንደዛ ነው ልሻለሁኝ። ዘይነብዬ እንደሰማሹ ማለት ነው ሩታ እየታመጣኛለች ብዬ ነበረ ወደ ሚዲያችሁ። ግን እሷላ መጣችኝ ሚሉ ይዛት መጣች። ሁሉም የኛ ምንም ችግር የለ እና ፒፒ ማለት ሽምግልና የሚላከው ለውድ ሴት እንጂ ለርካሽ ሴት ርካሽ የለውም የወንድ እንጂ ማለት ነው። ጎበዙ ምን ጎበዝ ደግሞ አንተ ተሳዳቢ ማለት ነው። በነገራችን ላይ ሰው የሚሳደብ የሚያዋርድ ሰው ነው ርካሽ ማለት ነው። ታየ ደግሞ ርካሽ አይደለችም፣ ጀግና ሴት ነች በነገራችን ላይ ማለት ነው። ሁሉም ገረር ነው ሰርቶ ከበላ በቃ፣ ምሳሌ ሸቃላ ምናምን ይላል አለ። በቃ ሰርቶ ሸቅል እኮ ነው ሸቅል ስራ ነው ማለት ነው። እና ሰርቶ የሚበላ ገረር አይደለም፣ ገባቸው። እኛ ደግሞ ዘና ፈታ ብለን ኢትዮጵያ ውስጥ አይደለም የምንገረደው ማለት ነው። አረብ ሀገር ደግሞ ዘና ፈታ ብለን በቃ ራሳችን ጠብቀን የምንሰራው ማለት ይሄ ስድብ አለ፣ ይሄ ከወረደ ሰው የሚጠበቅ ስድብ ነው ማለት ነው። ገረዳ አላለም ቀዳዳ። ቀዳዳ ማለት ደግሞ እኮ የእነ ሩታ ነው። አንተ ባለጌን ሲጀምር ማለት ነው። የዘቀዘቀው እኮ የአብሬሽን አባትና እናቱን ፎቶ እንደዛ ነገር ነው። የሚገርማችሁ ነገር ማለት የዘቀዘቀው እንግዲህ ወራዳ ነው። ይህ ጁቢ አብሬሽን የአብሬሽን አባት የአብሬሽን እናት ቅናታም ቅንቅናም ማለት ነው። በአብሬሽ በጣም ነው የምትቀናው በቤተሰቦቹ፣ በአብሬሽ በጣም ነው የምትቀናው ማለት ነው። ለዛ ነው የምር የዛው ቀዘከው ማለት ነው። አይ አትመጣጠኑም እኮ እናንተ እኮ በእኛ እኮ የተቸገር ነው በእናንተ ነው የምር ነው የምላችሁ በመናታችን ብዙ ነገር የከፈልን ሀገራችን እሺ፣ እቺዬ ማለት ነው ትክክል፣ እውነት ነው ሁሉም ነገር እናቃለን። እንግዲህ አላህ ልብ ይስጠን ማለት ነው። እና የምትሳደቡ ሰዎች ጤናችሁ ያሳስባል። ሐኪም ቤት ብትሄዱ ይሻላችኋል ማለት ነው። እውነቴን ነው የምላችሁ። ጉድፖን የእውነት እና የሩታዬ እናት እንግዲህ ታውቀናታል። በጣም ደስ ብሎናል። እንኳን ደህና መጡ። ቢሆንም ግን ትንሽ ያው ቅር ብለውታል። ማሬ ባላህ ተሽ እቺ እተዋለሽ ታውቁ ሉሉ ይወይ ፈንታዬ እንኳን ደህና መጣሽ። እንዴት ነሽልኝ? የእኔ ቆንጆ የኔ አበባ እንዴት ነሽልኝ ፈንታዬ፣ የሩታዬን እናት አየሻቸው? የሩታዬ እናት እኮ መጡ። የሩታዬ እናት መጡ ማለት ነው፣ ከሚላት ጋር መጡ። ከዛ በቃ ሩታዬን ወቀሱ። እኔ ሩታዬ ታመጣኛለች ብዬሽ ነበር፣ ወደ እናንተ ሰፈር አላመጣችኝም። ቀጥ እመጣለሁ ከእሷ ጋር ምናምን አሉ። እና ደግሞ ሚላትም በቃ የሆነ በቃ የምታወራው አፏን እያዘች ነው ማለት ነው። ላውራ ልተንፍስ ምናምን እያለች የሆነ ሆነ በቃ። ምን ልበላቸው ማለት ነው። መቅዲዬ አለች አለሽልኝ፣ አለሁልሽ ፈንታዬ። እኔ አበባ፣ እንዴት ነሽልኝ? እኮ ምን ጉድ ነው የዘቀዘከው? የእናት አባት ፎቶ የዘቀዘቀ እናት አባት የለ እኮ ሁሉ ልኑር ተደብቄ ነው ውድ ማለት ነው። ተመልከቺ፣ እዚህ ጋር የትልቅ ሰው የእናቴ አባት ፎቶ ዘቅዝቆ እኔን ይሳደባል። ተመልከች፣ እንግዲህ ልኑርዬ ማለት ነው። እኔ ቢሳደብ ምን ይገርማል? ገረድ ብሎ ቢሳደብ ምን ይገርማል? ይሄ ክብር የሌለው ማለት ነው። የእናቴ አባት እንደ ቢያንስ እንኳ አብሬሽን ባትወደው እናት አባቱ ምን አደረጉ እንት ይትል ይናት ያባት ፎቶ ይዘቀዘቃል? አንተ እናት አባት በእናት በአባት የተፈጠርክ ወይወጣህ ከሆነ እንደት እናት አባት ፎቶ ተዘቀዝቃል? ሊዘቀዝቀ እና ያባት ያምላክ ማለት ነው። ምን አይነት ወራዳ ነው! በጄሊ አላ፣ በጣም ነው የሚያስጠሉት። እቺዬ፣ እንዴት ይስልክ ሰው ፎቶ ይዘቀዘቅ? ወራዳ! የምር በጣም ነው የሚያናደው። ጭራሽ ወይኔ!